ዛሬ የቲጂ አብድ ያለ ይመስል ጠጥታ ነው ሰክራ የመጣችሁ። ምን ምን አስባ ነው? አንቺ ምን ምን ምን ልሁን ነው? እንዴት የልጇን ባል ደፈረኝ ያረተው ወደ ቤት ይሄርነ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲ ተከበራችሁ ከእህት ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ጠፋ ጠፋ ብዬ ነበር መጥቻለሁ። ሁላችሁ አለውና እንዴት ናቸው? እንግዲህ ዛሬ ቲጂን እንደምታዩት ማለት ነው ናቲ ደፍሮኛል፣ ፋኒ ማለት ነው እና ፋኒ ደፍሮኛል። እኔ እንደ አይነት ነገር አይቼ ሰምቼ አላቅም። እሱም መልስ ሰጥቷል ማለት ነው። ትናንትና በጣም ታገሰ እሱ። በጣም ማለት ነው በጣም ጨዋ ልጅ ነው፣ በነገራቸው ላይ እሱ ማለት ነው። ስለዚህ ፋኒ በጣም የዋህ በጣም እኔ እንጃ ስንት ዓመቱ ሙሉ እኔ ገና ታይቃቡ እንትን ሲሉ እኔ አውቃለው ማለት ነው ገና ራሱ ከቤት እንዲወጣች ማለት ነው እስካሁን ድረስ ጭቅጭቅ ነው ጭቅጭቅ ነው መቼም የእነሱን ታሪክ የማያቃለ ብዬ አላስብም እና ስንታምት ሙሉ ነው ጭቅጭቅ ጭቅጭቅ ጭቅጭቅ ሁሌ ማለት ነው አይሰለችም እንዴ እንዴ እሺ ልጅ ተወለዴ ልጅ እንኳን ተወለዴ እኮ የሰው ልጅ ይስተካከል ነበረ እሷ እኮ በፍጹም የምትስተካከል ሴት አይደለችም አልሆነችም ማለት ነው እና በቃ ታነጭራሹ መሆን እኔ እኮ አንቺ ርኩስ ነሽ ዝግኔ ቤት ሊደፍረኝ ነበር ብላ በአደባባይ መናገር ጀመረች ማለት ነው። ምን ያህል የልጇን ህይወት የልጇን ትዳር በትጠላ ነው። ፋኒ በነገራችሁ ላይ በጣም መልካም ጨዋ የዋህ ልጅ ነው። ይሄው ሁላ ግፍ ይሄው ሁላ ትትሳዴብ ምንትትል ምንትትል እሱ ግን ክፉ አይናገርም ነበረ። ነገር ግን እሷ የምታደርገውን ነገር በጣም የሚያሳዝን የሚያስጠላ ንግግር ነው ማለት ነው። ተንደ ጭራሹም እሷንና እሱን ለማራራቅ ለማጣላት የሄደችበት መንገድ በጣም ከባድ ነው። እንዴት የልጇን እናቱን እንዴት ይደፍራል? ኧረ እኔ እንደው የማይሆን ነገር በጣም አንዳንዴ የሚያስጠላ ንግግር መናገር በጣም ጭቃጭቃ ይላል። አይጣፍጥም። ምን አይነት አፏ ሙሉ እቻውን እናት ናት፣ ነው የፈጠራቸው እናት ናት። እናትነት ስሙን ራሱ አልያዘችውም። እርግጥ ወልዳለች ያለች ወለደች አለች እንጂ ልጅ እስካሁን ድረስ ስንትሪ ሁለት ልጅ አድርሳ እኔ እንጃ፣ ምን አይነት ክፉ ብትሆን እኔ ምን አይነት እንደሆነ አላቅም። ሰው በልጁ ትዳር እንዴት ይቀናል? እንዴት በልጁ ሀብት ይቀናል? እንዴት ቤት ኮንዶሚኒየም ገዙ ብሎ ሰው ይቀናል? እኔ ወላሂ ማለት ነው እናት በጣም ለእናት በጣም ክብር አለኝ። እኔ ክብር አለኝ እናቶች የልጃቸውን ደስታ ነው የሚፈልጉት። እች ግን ተነጭራቸውን ኮንዶሚኒየም ምናምን ምን አገባት? ምን አገባት? እኔ እንጃ የዝችኛዋ ክፋት የዝችኛዋ እሷ ዩቱቧን ቲክቶኮሯን ያኔ ተከታ ያገኛለሁ ብላ ነው። በን በፈጠራችሁ በዚህ የመጣ ማገኘት ዲፕን ይበል እሱ ናቲ ፋኒ ማለት ነው ፋኒ፣ አይናገር ምን አይል ምን አይል፣ ዝም ነው የሚለው። ተነጭራሹም ናቲ ነግሮኛል። ለናቲ ለናቲ ነግሬዋለሁኝ ለልጄ አለች እንዴ እኮ ሊደፍሬ ነው በዬ ነግሬያለሁ። አትልም እንዴት ልጅ ለልጁ ደፍሬ ነበረ ይሄ ተባል ብላ ልትናገር ትችላለች። እንዴው ከእውነት የራቀ ነገር በጣም ይደብራል። በጣም ያስጠላል። ልጅ ኪያ፣ ትልቅ ሴት ነሽ ካሁን በኋላ ማለት ነው ወደ ራስሽ ከመለሽ ዝም ብለሽ ልጆችሽን በአደባባይ እኔ ልጆች ራሱ ሁለት ወልደዋል። ብናፍቂ ም ማሄደሽ ታይ ነበረ አንቺ እንደ ፈለሽ መለፍለፍ፣ መሳደብ፣ ይሄ ነው አዛ እንትን እንጂ የእናትነቱን እንትን ምንም የለሽበትም። ለምን አሁን አንቺ በእንደዚህ ላለ ያያቸው ብለሽ ነው ማለት ነው። እሱ ፋኒ ደግሞ እኔ ታገስኩኝ ያለ እውነት ታግሷል